ነገሩኝ ያ ማነው ኪኪ እንደውም አዲስ አበባ ክለብ ያገኘሁት ማነው ስሙ አንዱ መቶ ነበር። አንድ ቀን ገብቼ ፕሮፋይሉን ሁላ ሳየው ፊልም ምናምን የሚፖስት ነው፣ ግን ከሆነ ፊልም ራሱ አሁን ከሰራን እራሱ እነዚህ ምንድን ነው የምትሉት ስማቸው ጠፋኝ፣ ፕሮሞተር ነው ምናምን፣ ብቻ አላውቅም ፕሮዲውሰር ነው ምናምን ትባሉ አላቸው። ፊልሙን ስትሰሩ ቲክታክ ላይ ያሳዩ። ይኸውልህ ህዝቡ የሚያየልክ ቲክታክ ላይ ነው። እናንተ ትሰራላችሁ እዛ በቀይ ምንጣፍ አስመርቀክ የሚያየልክ የለም። እዚሁ ቲክታክ ላይ ያስመርቁ፣ ፊልማችሁ ሞኝ እንዳትሆን። አሁን ቲክታክ ላይ የሚለቀቅ ፊልም ነው የሚመረቅ። ብትለኝ እሰራልሃለሁ። እዛ ግን ለእናንተ አልጠቀማቸው። አርቲስት እንዳለ ቁጭ ብሎ ተገዝቶኛል እያየ አይደል እንዴ? ይኸውላችሁ፣ ጊዜ አይጣላችሁ። አንበሳ ሲያረጀ ዝንብ መጫወቻ ይሆናል አሉ። እውነቴን ነው። አረ ለንደን ላይ ቆም ነው ተንቀሳቀስ፣ ታፕ ታፕ አድርግ፣ ኪስ ግባ ከአውስትራሊያ ወደ ለንደን በነፃ ትራቭል ይደረጋል ይደረጋል። አምስት ሳንቲም ሳሰጥ የሳቅ ሞጅ እየለቀቃችሁ እጃችሁን አጣጥፋችሁ። ኧረ ለንደን ላይ ነው የቆምነው ትለኛለች። ታንቀሳቃሽ ኪስኪስሽ ግቢ። ከአውስትራሊያ ለንደን በምን ይኬዳል በምን ይኬዳል? የትራንስፖርቶች እኮ አለ። ቀልደኞች፣ ለንደን ላይ ነው የቆምነው ትላለች። እዛው አውስትራሊያ ደርቀሽ ቀን እንዴ እኔ እኮ ወሬ እኮ ትንሽ ነው፣ ጀመርመር አድርጌ የምተውላችሁ። ፑሽ ፑሽ ስታረጉ ነው የምንሄደው ፑሽ ፑሽ ስታደርግ እንሄዳለን። ያለበለዚያ ደርቀሽ ድርቀሽ ቅሪ እዛው አውስትራሊያሽ ላይ። የሚሰጥ ሲመጣ ይወራል። ስንት ብር እየወረደበት የሚሰጥ ወሬ። አቤት ይወሬ ሱሳችሁ። በነፃ እንዳወራለች ትፈልጋለች። ኪስሽ ኪስሽ ግቢ አዳሚ ተንቀሳቀሽ። የቆሼው ላይፍ ወይ። እኔ አንተ ልጅ ኢትዮጵያ ስመጣ አገኛለሁ። አባቴ ኢትዮጵያ ስመጣ አገኛለሁ። በጣም ነው ልጅ ምወደው። ጎበዝ አንተን ስመጣ አገኛለሁ። ተንቀሳቀስ ተንቀሳቀስ ታፕ ታፕ አድርግ። ደሞዝ አልደረሰም። ከየት ሀገር ነው ደሞዝ ያልደረሰው? በኢየሱስ ጉቺ እያስገብኝ አላስገባው። ጉቺ ከለንደን ጋር እንትን ነካኬ፣ ተይ ላቪው አይስ ዌር እኔ በነፃ? በነጻላፍ ስልችት አለኝ ስልችት በነጻላፍ ስልችት ሳምርዬ እንዴት ነሽ? በነፃ የሚወደኝ ሰው ስልችት ቅልሽልሽልሽልሽልሽ እንወድሻለን ብላችሁ ስትጽፉ እራሱ ማለት ነው። እንድ ርጉሴት ያጠውለውለኝ ጀምሯል። እውነት እንድ ርጉሴት ጥውልውልውልውል ሊያስመልሰኝ ወደላይ ወደ ላይ ይላል። እዚህ ቤት አትጻፉ። በተለይ ጉቺ እንወድሻለን የሚል ኮመንት እንዳትጽፉ። ምክንያቱም እኔና እናንተ የሚያምርብን ስንረጋገጥ ነው። ኮመንት ላይ ስትሳደቡ እኔ መልስ ስሰጣችሁ፣ እኛ ከተዋደድን በምን ልንሸቀል ነው? ዲፍተሩ እኮ ስሜታዊ ሆኖ ኪሱ የሚገባ እኮ እኔ እናንተን ስረግጣችሁ ነው። ከዛ ውጭ ምንም ነገር የለም፣ የለም እኮ ሌላ። ከተዋደድንማ ምን እንሰራለን? ይሄ እንወድሻለን ትመችኛለሽ፣ ምናምን፣ ኦፍኮርስ ምንም አማራጭ የለሽም፣ ስለምመችሽ ነው ፎሎ አርገሽ የምትከተይኝ። ሌላ ነገር የለውም። እኔ እኮ አይላቪ ጉቺ፣ አንተማ ከለንደን ነህ፣ ለንደኖችማ አንተማ ኪስህም ትገባለህ። አንተም ኪ አንተ ደስ በሚል ሁኔታ ኪስህም ስለምትገባ ነው። አይ እያላችሁ ዩ እያላችሁ የምትጽፉ ሚዩት ትደረጋላችሁ። ይሄን ነው የምነግራችሁ። እዚህ ቤት አይ ላቪ ዩ አይነት ኮመንት የምትጽፊ፣ እንወድሻለን አይነት ኮመንት የምትጽፊ በሚዩት ነው የማጠናግራችሁ። ጉቺ ጉቺ ሊቢያ እርዳታና እርዴ ልታደርግ ነው የኔ ፍቅር አዳነቻ በብዬ እኔ እኮ ወየኤዱ የኔ ፍቅር የኔ እናት አይላቪው ጉቺ እያላችሁ ስጽፉ ሚዩት ትደረጋላችሁ። ከዛ በኋላ ለምን ሚዩት ተደረግን እንዳትሉ። ስራ አታበላሹ፣ ይደብራል። እኔና እናንተ መዋደድ ፈጽሞ የማያምርብን ነገር ነው። ከተዋደድን ምን ሊሰራ ነው? የምርም የምንም አያስፈልግም። ውደዶ እ ባትወጂኝ ትከተኛለሽ እንዲ እየጠላሽኝም እኮ ትከተኛለሽ። ብዙዎቻችሁን ተጽዕኖ ፈጥሬባችኋለሁ። አይ ኖው እኮ ብዙዎቻችሁ ተጽዕኖ ፈጥሬብሽ ልትሰድብኝ ፎሎ አርገሽኝ እኮ ተከትለሽኝ ምትዞር እኮነሽ። ግን አሁን ለስራው ደስ ስለማይል አያችሁ፣ ስራ ያበላሻል። እኔ አሁን እዚህ ጋር እናንተ ኮመንት ላይ ካልሰደባችሁኝ በምን አይ ላቭ ዩ ስትኝ አልሰድብሽ እንግዲህ፣ ለህግም ለስራም ለቀረጻም ለሪከርደሮችም አይመችም። አይ ላቭ ዩ ስትኝ ከሰደብኩሽ ሌላ ታሪክ ነው። ስለዚህ የሚሻለው ስድብ ስድቡ ትጽፋላችሁ፣ ስድብ ስድቡ እኔ በዛ ተነስቼ አጠጣሻለሁ። እንደዚህ ነው ጊፍተሮች ያስተዳደብ ሁኔታ፣ ስለሚወዱት ኪሳቸው ይገባሉ። እንደዚህ ነው የሚሆኑ፣ ገባችሁ? ከዛ ውጭ ግን እዚህ ጋር መጥተሽ አይ ላቭ ዩ እኔ ከጅኙ ወዲ አይ ላቭ ዩ ምንም አያደርግልኝም። የጅኙ በቂ ነው። ሌላ አይ ላቭ ዩ ምንም አያደርግልኝም። እዚህ ጋር እስካለ ማለት ነው። ሲሄድ ደግሞ እንደ ትላንትናው ቀይሩ ቀይሮ ትላንትና አይታቸዋል አይደል? ያኛው ደስ የሚለው ነገር አሜሪካ እኩል አልፎ ሊነጋ ነው ተኝቷል። ገስት ላይ ሆኖ ተኝቶ ነው አይሰማም። እና የትላንትና ወደድኩት ያልኳቸው ልጅ ማን ነበር ው የኔ ፍቅር አንቺ ኩ ስሜታዊ ነሽ ዱ የኔ እናት አንቺ ስሜታዊ ነሽ፣ የኔ ፍቅር ቴንኪው ውናቴ ጊፍት ጋላሪን እየሞላችልኝ የኔ እናት እንደው አካውንት ሽሙላ የኔን ጊፍት ጋላሪ እንደሞላሽ ቆይማ የማንንም ልጋጋም እጣሬን እያጨስኩ ስጨርስ፣ ኤዱዬ የት ነበርሽ እናቴ? አካውንት ሽሙላ ዱሻ ትራንስፈር ሰክሰስፉሊ ይበልሽ። ያለሽበት አገር ባንኩ ተነካክቶ ድንገት ለሆነ ሰው አስገባለሁ ብሎ ባንኮቹ በስህተት ወደ አንቺ አካውንት ያስገቡ፣ ያስደንግጥሽ፣ ያስገርምሽ። ይህ በባዶ መተሽ እየተገሰጥሽ አሜን የምትይኝ ይቀያ ሳሰጡ አሜን ያላችሁ ለኤደንስ መርቅ። አሜን ያላችሁ ሳሰጡ ምርቃቱ ተቀይሮ ሳታቂው ከአካውንትሽ ላይ ከባድ ብር ይውጣ። በቃ ሀክ ያርጓችሁ ሳሰጡኝ አሜን ብላችሁ የምትጽፉ አሜን ኢንሻአላ፣ ከአካውንታችሁ ላይ ከባድ ብር ይውጣ። ድንገት እንዴት እንደሆነ ሳታቂ የሆነ ነገር ስካመር ነው ምናም የሚባለው ተነካክቶ፣ ብሩክትዬ፣ ብሩክትዬ ራሱ ሳክሰስፉል ይበልሽ ናት ሳሰጭ ሜል ኪሳችሁ ግቡ ሳሰጭ በነፃ አሜን ብለሽ ይጻፍሽ፣ አሜን ይሁንልሽ። ከአካውንትሽ ላይ ድንገት ሳታቂ በምን ምክንያት ለምን እንደከፈልሹ ማታቂ ከባድ ብር ይውጣ ይውጣ እንደ አምቡላንስ ጩኒ ቤት ውስጥ እንደ ባዶ ቤት አስተጋቢ። ቴንክ ዩ ብርክት ጌኔ፣ እናት ማይ ስታምፕ ቴንክ ዩ። ድንገት ከአካውንትሽ ላይ ሞለጭ ብሎ ውይሃንጊ፣ ቴንክ ዩ ላንቺም ይግባልሽ። ሰክሰስፉሊ ትራንስፈር ይበልሽ፣ የሆነ ነገር እማታውቂው ነገር ሁን የምጠብቂው ነገር እድሽ ይግባል እና ሌሎቻችሁ። አንዱ አሁን አሁን እየተናገርኩ ከአካውንት ወጣ ምስለኝ። እየተሳደበች ነው። አዎ ደግሞ ይውጣ ደግሞ ይውጣ አዎ ያበደርሻቸው ይካዱሽ፣ ይካዱሽ፣ ያበደርሻቸው ይካዱሽ። አዎ የሆነ ሰውዬ ብርሽን በልቶሽ ካገር ይጥፋ። የሆነ ሰውዬ የሆነ ሰውዬ ብርሽን ሙልጭ አድርጎ በልቶሽ ከሀገር ይጥፋ። የቤትሽ ካርታ ድንገት ሳታቂው በሌላ ሰው ስም ይቀየርብሽ። የኔ የቤት ነው ብለሽ ተዘብዝበሽ ቁጭያሽ የዛ አገር መንግስት ዶክመንት ይዞብሽ ይምጣ። ነይ ውጭ አንቺ! አይደለም የቤቱ ካርታ በሌላ ሰው ስም ነው ብሎ ጉሮሮሽን አንቋ ያስወጣሽ፣ ያስወጣሽ። አዎ መንገድ ላይ ቁጭ በይ፣ አሜን በይ፣ አሜን በይ። እዚ በነፃ ተገዝጠሽ ቁጭ ብለሽ ስድብ የምትሳደቢ ድንገት። አዎ አልጋ ላይ ስትተኝ ባልሽ እቃው አይስራለት፣ እምቢ በለው፣ እምቢ በቃ። ተነሳ ሆነ ሊገባ ነው ስቲ ይበልበት። አዎ፣ አሁንም እንደምንም አባብለሽም አሞካሽተሽም በእንቁላል መምቻም ደብድበሽ አነቃቅተሽም አሁንም ሊገባ ይበልበት። አዎ፣ ስሜት ልጅ ልጨርሽ ልጭ ስቲ ይበልበት፣ እዛው ውስጥ እንዳለ ራሱ። አዎ፣ አያጣጥምሽ ከባልሽ ጋር አያጣጥምሽ። በቃ ያንገላታሽ እያልኩሽ ነው። ያንገል ያንገላታሽ አያስደስትሽ። በቃ አዎ ባልሽ ራሱ የሆነ እንደዚህ በቃ ደስ ብሎት ምናምን እስካንት ሊያደርግ ሊያስገባው ሲል እቃው ይበጥበት። አሁ በጥ ብሎ እግር ያክል አሁ ባል ጌ ትላለች። የታባሽ የአንቺ ባልማ እንደው እንዲህ ይናረት አልኩሽ። አብጦ አብጦ አብጦ አው ያንችባል አብጦ አብጦ አብጦ እቃው ይነራት፣ ባለጌያልሺ ማለት ነው። በቃ እንዲሁ እንዳማረሽ፣ እንደተንከራተትሽ ቅሪ። አያስደስትሽ ደስትሽ ሳት ጨርሽ ስሜትሽን እንዳቋረጠው ቅሪ። ስሜትሽ ቁርጥ ይበል። ልትጮ ልትጨርሽ ሊለቅሽ ቢሰራው ቢያስተቃቅለው ያበጀው ኖ ይበል ይበል። ተነስተሽ በእንቁላል መምቻ ብደበድቢው ራሱ አልነሳም። ይበል ይተኛበት። አዎ አያጣጥምሽ ከባልሽ ጋር አዎ፣ አያጣጥምሽ። የት አባሽ እንደዚህ ነው? ምን አባሽ? የት አባሽ እንደዚህ ነው? ማጠጣሽ። እኛ የሚያምርብን እንደዚህ ነው። የምን አይላቪ? የምን አይላቪው ነው የምትጽፉት? እንዲህ ስንረጋገጥ ነው የሚያምርብን፣ ስንረጋገጥ ከመቼ ጀምሮ እኔና እናንተ ፍቅር የሚያምርብን? ምድረ ልጋጋ ስደቢላ አጠጣሽ ስራ ልታበላሽ ካልሆነ። ጉቺ ግን ምን ጉድ ነሽ? ምን ጉድ ነኝ ዘንድሮ? አንችን የሚያበርዱ እንት ፋልሽ እንደዚህ ነኝ ዩ ሁሌ ሪጀነሬት እያደረኩብሽ ነው የምመጣው። ሪጀነሬት እያደረኩኝ ይውልሽ ሁሌ እንደ አዲስ ሪጀነሬት እያደረኩኝ እንደዚህ አንቺን ስሜትሽን እንዳትቆጣጠሪ አድርጌ እብድብድ እየተጫወተሽ ኮመንት እንድትጽፊ ነው የማደርግሽ። ቆጭ ብዬ የታባሽ ቴንኪዩ ብሩክትዬ እናቴ መቤት የሚል ባል ይስጥሽ። ቤቢዬ እየጨረሽልኝ እንድገም የሚል ባል ይስጥሽ። ብርክ ትዬ አዎ እምትሰጡ በቃ በደንብ አድርጎ ስጥት የሚያደርግ ባል ይስጣችሁ። ጉቺዬ የምትሉ የኔ ወርቅ የምትሉ ኪሳችሁ የምትገቡ ኪሱ የሚገባ ባል ይስጥሽ። አሜን በይ ኪሱ የሚገባ ዳይመንድ የሚያደርግ መኪና በር ከፍቶ የሚያስገባ ሙሽ ልጋጋ ይሄ በጥፍ እያለ ከንቅልፎ የሚቀሰቅሳትን ይስጣት። ለጽቡ አይነቷ እጹ በጥፍ እያለ ጆሮ ጆሮሽን ከንቅልፍሽ ቀስቅሶ ድስት ሙሉ ፍርፍር አፈርፍሪለት። ጠዋት አንድ ድስት ሙሉ ፍርፍር አፈርፍሪ። የማማሲያ ሹፌር አድርጎ ያስቀርሽ። እነ ብርኩትዬ እነ ኤዱዬ እነ ስኮምፓይሰስ እነ ናይሰስ እዚህ ቤት ለቀቅለቀቅ የምታደርጉ ሃኒ ብሬክፋስት ኢዝ ሬዲ ብሎ ከእንቅልፍሽ ይቀስቀስሽ፣ ይሄ ኦምሌት ምናምን ጃም ምናምን አድርጎ ቶስት ብሬድ ምናምን ኦሬንጅ ጁስ ምናምን አድርጎ ከእንቅልፍሽ ይቀስቀስሽ። ባልሽ ለእነ ኤዱ ምናምን ማለት ነው። ይህ ምርቃቴ ለእነ ኤዱ ነው። አለሽ ደግሞ እዛው በተኛሽበት ጆሮሽ ውስጥ በጥፊ ብሎሽ፣ በርግገሽ ከአልጋ ላይ ትነሻለሽ። ያን ሰዓት ተነስተሽ ፍርፍርሽን ታፈረፍሪያለሽ፣ ድስት ሙሉ ያን ፍርፍር ውጦ ውጦ ከቶ ከቶ። ያው ታውቃላችሁ ውሸቴን አይደለም፣ ፍርፍር ቶሎ አይሰራ ቶሎ አይሰራም። ፍርፍር ፍርፍርሽን አንቺም እሱም ውጣችሁ ውጣችሁ አልሰራ ሲል ሹኩሜ አንቺን ይቀጥቅጠሽ፣ ቀኑን ሙሉ ይቀጥቅጦ የዋልሽ፣ ከዛ ማታ ማታ እኛ ኮመንት ስር ተርመጥመጭ። አዎ ሃኒ ብሬክፋስት ኢዝ ሬድ የሚል ባል ይስጣችሁ። እዚህ ቤት ኪሳችሁ ለምትገቡ ስሜታዊ ለምትሆኑ፣ ጉችዬ የእኛ ወርቅ ለምትሉ፣ ኪሳችሁ ለምትገቡ ሃኒ ለምትሉ ምናምን ምድረ ልጋጋም እንደዚህ ነው የምረግጠሽ። አዎ መሲ ያለችውን የመዘፍዘፊያ ገንፎ ያስበላሽ ከባልሽ ጋር የመዘብዘፊያ ገንፎ እዚህ ቤት መተሽ የምትሳደብ በመዘብዘፊያ ገንፉ ቁጭ ብላችሁ ብሎ ፓንትሽን ያስረሳሽ ሰውየው ቤት። በአሁን በባለፈው አንዷ ፓንቷን ረስታ መሲ ድረስ ነው አሉ ፓንቱ የተላከው። እግዚአብሔር ይስጣት። ነጭ ፓንት መሆኑ ጠቀመን እንጂ እንሰደብ ነበር። ነጭ ባይሆን ግን ስሰማ መሲ ስነግረኝ ፓንቱ ነጭ ነው አሉ ቴንክዩ። ፓንቱ ነጭ መሆኑ እኔም ወድጃዋለሁ። ጎበዝ ነሽ፣ ግን ነጭ ፓንት እንዴት ሴክሲ እንደሚያደርግ ማወቅሽ እራሱ። ነጭ ለብሰሽ ሄድሽ፣ እንኳንም ፒንክ ምናምን፣ እንኳንም ቀይ ፓንት አልሆነ። ነጭ ነው አሉ፣ ግን እረስታ፣ ቸኩላ አሉ። ቸኩላ እረስታ የሰውየውን አድርጋ ሄዳ እኮ ነው። አሪፍ ነው። ምን ሆነሽ? ቀይ ነጭ መሆኑ ጥሩ ነው። አንቺ ደግሞ እንዲህ ነጭ ፓንት የምታደርግ እኮ ንጹሕ ሴት ነች። ምን ሆነች ነው? አንዳንዱ ብራውን አድርጎብሽ ይሄድ የለ እንዴ? ኮፊ ከላት ኮምፕሊ ከለር አሁን ወንድ ጋር ስትሄዱ ምን ሆናችሁ ነው? አንዳንድ ሴቶች እንደውም በዚህ ጉዳይ ሊሄድበት ስትቆይ ሊሄድበት ግድ የላቸው አንዳንድ ሴቶች ምንሆናችሁ ነው? ቀይ ጡት ማስያዣ ጥቁር ፓንት ለብስሽ የምትሄጂ በጤናሽ ነው? ምን ሆናችሁ ነው? ጡት ማስያዣሽ ቀይ ነው፣ ፓንትሽ ጥቁር ለብሳችሁ ከለር ከለር እያደባደባችሁ የምትሄዱት ምን ሆናችሁ ነው? ጤናችሁ ነው? አንዳንዶቻችሁ አረንጓዴ ፓንት ታደርጋላችሁ፣ ከላይ ጥቁር ጡት ማስያዣ። ምን ሆናችሁ ነው? አሁን እጭ ጥሩ ነች፣ ባለነጭ ባለ ነጭ ፓንቷ በሱ ላይ በፓንታቸው ላይ ጉቺ የሆነ የረጅሙ ቁምጣላ እሱ ላይ ደርቡበታል። መቤቴን አረኛ ጋ እኮ ማይደርስ መረጃ የለም። ጉቺ ወዲፍ ቾ። ነጭ ፓንቷ ግን ጋይስ፣ የፈለጋችሁትን በሉ፣ ተመችታኛለች። ታኛለች መሰል ተመችችሽም? አኮራችን እኮ ነጭ ፓንት አርጋ ችግሩ ፓንቱን መርሳቷ። ስፋቱስ? ምኑ በቃ ጉቺ ጉድ። ልታሰፊ ነው አለች። ምንድን ምን አይነት ፓንት ነው? የእነ ማዘር ዶሊንግ ነው እንዴ? ኩኪ ግን ሾካ ካናት ሚዩቷን ፈታ አርጋ ጣል አርጋ፣ ሚዩት ሰፊ ነው። እኔ እኮ ፒኪኒ ምናምን መስሎኝ ነው። የእነ ማዘር ዶሊንግ ነው። አታነካኪኝ። በተዘጋጀ እንዳቻ ሾካ መሲ በዋትሳፕ ንገሪ ት በቃ ሰፊ ነሆን ያወኩት። እን ከሰውዬው ፓንት ጋር ተመሳስሎብሽ ነዋ። የሰውየውን ለብሰሽ ሄድሽው የእነ ማዘር ዱሊንግን። ጀምስ ቦንድ ለብሰሽ ሄደሽ ነዋ። ከሰውየው ፓንት ጋር ተመሳስሎብሽ ነዋ። የሰውየውን አድርገሽ ሄድሽው ታዲያ ጥይት የማይበሳው የእነ ማዘር ዱሊንግን ያደርግሽው ስፋት አለች በቃ ከወንድ ከሰውየው ጋር ተመሳስሉባት ነው። ሰውየ ሰውየውን ፓንት ነው ኳሎ አድርጋ ሄደችው። ሰውየው ጉም መሲ ድረስ ነው ፓንቱን ይላከው። ፓንቴን ትመልስ ብሎ ጌታ ኢየሱስ ተሎና ኮልሚ ይለኛል። የት ነው ምደውልልህ ኮልሚ የምትለኝ ሰውዬ? በምንድን ምደውልልህ አባቴ፣ ስንት ፓንት በሞላበት ሀገር ወሬ ቸኩ ስልኬን ሰብሬ ነበር። አልትራውን አ ወረኛ መሲ ብርጅስቶን ሾካካ የአንቺ ኖሩ ይሰማለ ብዬ ስልኬን ሰብሬ ነበር። ማን አባቴ ይገዛልኛል? ምን ምን ሆንሽ ነው? ይሄ እናቶቻችን ይሄ መቤቴ ምሽት ሲሰጣ ይሄ ትልቅ ይሄ እነ ማዘር ትሬዛ ምናምን የሚያደርጉት ባለ ላስቲኩ መብርሃንን ትልቀቱ ራሱ ሰውዬው ባለጌ ነው። እባክሽ እኔ ልዋረድ እኔ ደግሞ ማሞጋገሴ ገሴ ከሰውየው ፓንት ተመሳስሎብሽ ነው? የሰውዬውን ለብሰሽ የሄድሽው? አየሱስ ልጅ የምን አደረኩኝ እኔ አየሱስ፣ እኔን እእኔ እገዛላታል ነበር አልነበር እንዴጋይ እኔ ብዙዎቻችሁ በጣም ነው የምታናድዱኝ። ማች የሚያደርግ ሰዓት ለብሱ መሄዳችሁ ሳያንስ እንደገና ደግሞ እንትን ማድረጋችሁ፣ ጭራሽ የነ ማዘር ዶሊንግን እያረጋችሁ የተመጠ ምንም መታለው እኔ ምን ለራሳችሁ ብዬ ነው። ምን ጉድ ነው ዘንድሮ። እና ዘ ዊኬንድ አልሰማችም? እንዲየ ሰውየውን እኮ አድርጋ ሄዳ ነው፣ ሰውየው እኮ ብሪጅ ስቶን ድረስ ላከ፣ የእሷን። እኔ ደግሞ ነጭ ፓንት ሲባል ደስ ብሎኝ የነ እስኪ ሳምሳም አድርጉኝ፣ እስኪ ሳምሳም አድርጉኝ። ይህ ሁላ የሳቂ ሞጂ እየለቀቃችሁ በነፃ ኮመንት ከምትሰጡ ጊፍት ብትሰጡ ምን አለ? ምን አለ ጊፍት ብትሰጡ ከኮመንቱ ይልቅ። ኮመንቱ የት ይሄድባችኋል? የት ይደርስባችኋል? ኮመንቱ አዎ። እሙዬ፣ እኔ ፍቅር፣ አዎ ኮመንቱ የት ሄድባችኋል? አለው እዚሁ ተገሳስጠን። ምንደ አንተ ብሩክ የምትባል ሰውዬ ደግሞ እዚህ የንዴት ኢሞጅ የምትልክብኝ ልጋጋም፣ ምን አባህ ነው የሚያናድድክ? አክስቴ ወይ ሳብርዬ ወይኔ። ቆይ ሌላ ወሬ ደረሰኝ። አጓጉን የሚባል ፋንት ታውቃላችሁ? ፓንት ፓንት፣ ኖርማል እኛም የምናደረገው ፓንት አለ አይደለ? ፈጣን ማለት በቃ የሰው ልጅ የሚያደርገው ፓንት። ይሄ ባለ ቁንጣው ምጥልቅ የሚለው በቃ አሁን ሕፃናት ዳይፐር ሲያደርጉ ካንትር ሽንታቸውን። አሁን መብርሃንን፣ ቆይ ፈልጌ እልክልሻለሁ። እኔ ጋልክልኝ እንግዲህ መሲህ ለኔ ላኪ ለኔ ላኪ መስ ብሎ መቶ ዝርግፍ የሚያወጣው እና የረጅም ሆኖ ፓንት እኮ ሰብሰብ የሚያደርገን ወንዶቹን የሚያማለለው ምናምን እኮ አይደለም ከፓንት አጓጉል ማለት ነው። እኔ የትኛው ዘመን ላይ ነኝ? ጋይዝ፣ እኔ የትኛው ዘመን ላይ ነኝ? አጓጉል የሚባል ፓንት ታውቃላችሁ? የሚያቅሰው ብቻ ብቻ ይንገረኝ አጓጉል አለች እኮ ዳይፐር ልጆቹ ሲያደርጉ የሚደረገው አጓጉል እኔ ቀሚስ አውቃለሁ ሱሪ አውቃለሁ ፓንት አጓጉል አለ እንዴ የራሴ ፓንቴን ቼክ ላደርገው ነው አይ እኔ ፒክ ሚን ያደረኩት ገስ እኔ ከፈለጋችሁ አሳያችኋለሁ እኔ ፒክ ሚን ያደረኩት ካለ ፓንት የለኝ እግዚአብሔር አጓጉል የሚባል ካንት አሳይህ ይላል ሰውዬ ያለ እንጂ አሳይክ ነበር፣ ያው ማውልቄ ቆሜ አሳይክ ነበር።